ደራሲ ስሜቱን የሚያጋራበት ውስጡ የሚመላለሰውን አንዳች ነገር ለሌላኛው አሳውቆ ተንፈስ ከሚልባቸው መፍትሄዎች መካከል ግጥም አንዱ ነው። ጸሐፊው በመረጠው ቃል ስሜቱን አሸክሞ አንባቢው ሐዘኑን እንዲረዳው ሲችልም አብሮ እንዲያዝን ሲደሰትም ፍልቅልቅ እያለ እስከ መጨረሻው የስንኝ መስመር እንዲጓዝ የሚያደርግ ነው። ግጥም ቤት ለመምታት ግጥም መስመር ለማሳመር ሲባል የሚገጠም አይደለም ይላሉ የስነ ጽሑፍ ሃያሲያኑ። እንደ ባለሙያዎቹ አበያየን ደራሲው አንባቢውን ጠንቅቆ የሚያውቅ ከማንነታቸው ምንጭ የተቀዳ ሲሆን ደግሞ ይበልጥኑ ሀሳቡ የሁሉም ሀሳብ፣ ስራውም ጥሩ ይሆናል

በቨርጂኒያ ግዛት በርካታ የኢትዮጵያ ማህበረሰብን በአንድ ጥላ ስር ያገናኘ የመጽሐፍ የምርቃ ድግስም ተደርጎ ነበር። ከብዙ ዓመታት በፊት የተጻፉና አዳዲስ የግጥም ስራዎች የተካተቱበት የአባት ቃል የግጥም ስብስብ መጽሐፍ በይዘቱ ዳጎስ በጥራቱ ሚዛን የሚደፋ የግጥም መጽሐፍ እንደሆነ ተነግሮለታል። ተመርቆም ለአንባቢ እጅ እንዲበቃም ተደርጓል። በመሊና ጋሻው የዲዛይን ከቨር የተለበጠውና በ192 ገጽ ላይ ያለ ያለስስ ት የሰፈረው ይህ ግጥም ወትሮ ከለምር ነው ወጣ ያለ አዲስ የቅርጽና የይዘት አካሄድ ይዞ የመጣም ጭምር እንደሆነ የመድረኩ መሪ ገጣሚና ጋዜጠኛ ኢሳያስ ልሳኑ ገልጸዋል። ምስል ከግጥም ጋር እያዋሃደ ቃላት ምስሉን ይገልጻሉ፣ ምስል ለቃላት ማጠናከሪያ ይቸራሉ። የመጽሐፉ ደራሲ አቶ ሳምሶን ደምስ የተፈራ ይባላሉ። ከ30 ዓመታት በላይ ሲጽፉ የኖሩ አሁን ግን ከእጃቸው አውጥተው ለአንባቢያን ያበቁ ናቸው። እንደምን ባለ አጋጣሚ ግጥምን አህዱ አሉ? እንደ አጋጣሚ አንድ ፎቶግራፍ ጀርባ ላይ የተጻፈ ግጥም አግኝቼ ምናልባት አይ ቲንክ አስር ዓመት ልጅ ያለው ይመስለኛል። አያቴ ቤት ነው ያደግኩት። ከአያቴ ቤት አባቴ ቤት ሲሄድ በጣም ጭር ያለ ነው። አያቴ ቤት በጣም ብዙ ሰው ያለበት ነው። በጣም ብዙ ሰው የሚኖርበት ነው እና አይ ቲንክ ዝምታውና ጭንቀቱ አይ ቲንክ ቃላት ያስወጣል ይመስለኛል። እና በጣም ነው የገረመኝ። አዲስ አበባ ሄጄ በነበርኩበት ጊዜ ምናልባት ትዝ ቢለኝ የመጀመሪያው ግጥም እሱ ይመስለኛል። ከአራት መቶ ሰዎች በላይ በታደሙበት በዚህ ደማቅ የመጽሐፍ ምረቃ ላይ የክብር እንግዳ ሆነው የተገኙት አርቲስት አለም ፀሐይ ወዳጆ ናቸው። በአሜሪካን ሀገር ጣይቱ የባህል ማዕከልን አቋቁመው አዳዲስ የብዕር ሰዎች እንዲታወቁበት አድርገውበታል። በጣይቱ የባህል ማዕከል ውስጥ በወራዊ የግጥም ምሽት ላይ አይጠገበ የስንኞችን ገጣጥመው ታዳሚውን ከሚያዝናኑት ውስጥ የዛሬው ደራሲ ሳምሶን ደምሴም አንዱ ናቸው። ታላቁ የጥበብ አባታችን ጋይ ጸጋዬ ከማረፉ በፊት አንድ በዓል አዘጋጀንለትና መጥቶ ከኒውዮርክ፣ ከደስታ ሁሉ ትልቁ ደስታ ልጆቼ እዚህ ቦታ ደርሰው ማየታቸው ነው ብሎ ነበር። ዛሬም እኔም እድል ደረሰኝና ልጆቼ እንዲህ አይነት ቦታ ላይ ደርሰው መጽሐፍ አሳትመው የክብር እንግዳ ሆኜ እዚህ ምሽት ላይ ከማየት የበለጠ ምን ደስታ አለ ብላችሁ ትላላችሁ? በጣም ደስ የግጥም ስራ ለደራሲው የሚቸረው ነጻነት ከፍተኛ ነው። አንባቢን አስቦ ሳይሆን ስሜትን ተከትሎ የሚጻፍ በመሆኑ አቶ ሳምሶን ደምሴ በዚህ ረገድ በሌሎችም ብዛም ያልተለመደ አዲስ የግጥም ቅርጽ በስማቸው ሰይሞ ብቅ ብለዋል። የደምሴ ቤት ብለውም ስም አውጥተውለታል። እስኪ ግጥሙን በሳቸው አንደበት እንስማው። ፊደል ካረሳችሁ ከዛ ውስጥ በቀር ያለውን ግጥም እናንተ ፊደል ሰጠኛላችሁ፣ እንቀጥላለን ቀ ብላችሁ ትጀምራላችሁ። አይሰማ ቀየውን አትንኩት ቁም ነገሩን ስሙት ቂል እንዳይመስላችሁ ቃሉን አዳምጣችሁ ቄጠማ ጎዝጉዞ ቅር ሳይሎ ጋብዞ ቆሞ አደግድጎ ባስተናገዳችሁ ባላገር ደግ እንጂ ጅል እንዳይመስላችሁ። ግጥምን ከማንበብ ባለፈ በድምፅ ተከሽነው ቲያትራዊ በሆነ መልኩ መድረክ ላይ ሲሰማ ያስደስታልና ከደራሲ ሳምሶን መጽሐፍ ከሆነው የአባት ቃል የግጥም ስብስብ ውስጥ የተመረጡ ግጥሞች በተጋባዥ እንግዶች ተነበዋል። ፈጣሪ በቃ ይበላይ ወገን በወገን ከፍቶ፣ ህዝቡን ወደ ሞት ሸኝቶ፣ ፍቅር፣ ሰላም፣ ነፃነትን ነፍጎ የትውልድ አሻራ ጠራርጎ፣ መሪዎች መሪ ነኝ ይላሉ ተተኪ ትውልድ እየጣሉ፣ ህፃን አዋቂው ተግዞ፣ አዲስ ተስፋ አርግዞ፣ በወጀብ ውቅያኖስ ተዘመረ፣ የፈጣሪ ታላቅነት ተበሰረ፣ ሲኦል ምድራዊ ዘመን ትቶ፣ ጽናት እምነቱን አንግቶ፣ ወገን አለቀ ተንከራቶ።

አድፎ የሚያቆሽሽ ቢያጸኑት የማይለቅ ቢቀጥማችሁ ድንገት መሰሪ ክፉ ሰው ዘለፋ የሚያበዛ ሰብና የጎደለው በልጣችሁ ተገኙ፣ ወደ ታች ሳትወርዱ ይንከባለል እሱ በጉልቻ አመዱ እሳት እየተፋ ነዶ እየከሰመ በተዘጋ ሀሳብ ሰርክ በጨለመ ከአርባ ዓመታት በላይ በአዲስ አበባ ዩኒቨርሲቲ ስነ ጽሑፍን በማስተማር በመመራመር ያሳለፉት ዶክተር ፈቃድ አዘዘ በዚህ መድረክ ላይ ተገኝተዋል። ወጣቱ ትውልድ የመግጠም መክሊት ተሰጥቶታል፣ አካሄዱን ግን አላወቀበትም የሚል ሀሳብ አላቸው፣ ምክርም ለግሰዋል። ብዙ ወጣት ትንታ ግምላቸው ነ ገጣሚዎች አሉ አዲስ አበባ። ነገር ግን መውጫው መንገድ የለ እና አንዱ እሺ የትመት ይሁን ነገር ግን ስጋ ላይ ካልተጻፈ በስተቀር የሚያነብ ስለሌለ ጥሩ የሚመስለኝ አንዱ መንገድ እኔ ለወጣቶቹ የመመክረው አዲስ አበባም ለተማሪዎቹ የመመክረው በድምፅ እያነበቡ እየቀዱ፣ ይሄ በማህበራዊ ሚዲያ መልቀቅ። ግጥም ተሽጦ የትም አይደረስም፣ ግን እንዲሰሙ ድምፃቸውን እንዲያሰሙ ሀሳባቸውን እንዲያጋሩ አንዱ መልማት ያለበት መንገድ የሚመስለኝ እኔ በድምፅ እየቀዱ ለምን ሲነዳም ማዳመጥ ይቻላል። እንደ ዘፈን እንደሚያዳምጠው ሰው ቤቱም አንዳንዴ ትራስሊ ላይ አድርጎ ሊያዳምጥ ይችላል፣ በላፕቶፕ በስልክ እና በዚህ በዚህ መንገድ ካልደረስነው መስጠቀር ነው። አብዛኛው የኢትዮጵያ የተማረም ሆነ የተማረም ፊደል የቆጠረ በሚለው ስሜት ፊደል የቆጠረው ከማንበብ ከማንበብ ይልቅ ወደ ሌላ ነገር ላይ ማተኮር ለመዝናናትም ሆነ ሀሳብ ለማዳሩ የሚያደርግ ስለሆነ እንደው በድምጽ እንዲያገኙ ማድረግ ይሻላል። ደራሲ ሳምሶን ደምሴ ለሥነ ጽሑፍ ነፍሳቸውን የሰጡና ፍቅር ላላቸው ወጣቶችም የተለያዩ ምክራዊና የገንዘብ ድጋፍም በማድረግ አለኝታነታቸውን ማሳየታቸውን ከጓደኞቻቸው ምስክርነት ተሰጥቷቸዋል። በማኅበራዊ ድረገጽ ላይም ጓደኞቻቸውን በማሰባሰብ የበጎ አድራጎት ሥራም ይፈጽማሉ። እዚህ ለመድረሳቸው የበርካታ ወገኖች አስተዋጽኦ እንዳለ በመግለጽ ምስጋና አቅርቧል። በቀጣይ እቅዳቸው ኢትዮጵያ ውስጥ ለሚኖሩ ወጣት ገጣሚያን የማሳተሚያ ገንዘብ በማሰባሰብና በመስጠት ወደፊት እንዲወጡ ለማድረግም ጉዞ ጀምረዋል። እሳቸው ሪቮልቪንግ ፈንድ ይሉታል። ተዘዋዋሪ የማሳተሚያ ገንዘብ እንደማለት ነው። በአንዱ የህትመት ሽያጭ የሌላኛው መጽሐፍ ብርሃን ይወጣለታል በሚል ሀሳብ ነው። በቁም ነገር ተጀምሮ በቁም ነገር የተቋጨው ይህ ደማቅ የምረቃ ፕሮግራም ላይ ሶስት ትውልድን በሙዚቃ ገመድ ያስተ ያሳሰረው የሮሃ ባንድ ጊታሪስቱ ታላቁ ሙዚቀኛ ሰላም ሙልጌታ ታዳሚውን በትዝታ ወደ ኋላ አስጉዞ ከመቀመጫው ያንቀሳቀሰ ታላቅ የሙዚቃ ስራውን አቅርቧል። ብዛም የአማርኛ መጽሐፍ ህትመት በማይታይባት ዋሽንግተን ዲሲና አካባቢዋ ላይ የደራሲ ሳምሶን ደምሴ መጽሐፍ አንባቢንና ጸሐፊን ያነቃቃ እንደነበርም ለመታዘብ ችለናል። ደራሲው አቶ ሳምሶን በ30 ዓመት የሰሜን አሜሪካ ቆይታቸው ባደረጉት ለኢትዮጵያ ማህበረሰብ አስተዋጽኦና ውለታቸው ህዝቡ በድጋፍ ምላሽ ሰጥቷቸዋል። በርካታ የንግድ ድርጅቶችም በአገልግሎታቸው ድጋፍ ያደረጉበት የምርቃ ስነ ስርዓት ነበር። መልካም እድል ተአምር ነው ዘንድሮ ያጋጠመኝ ጣጣ ምጣድ አሳቅፎ ገበያ ያወጣ እሸቅለው ባጣ ስዬ ቀቅዬ ማጀቴን አስማማው ጉልቻ እንቀኝ ተሰነባበትኩት ልክ እንደ ልጆቼ ደግሜ እንደማገኘው ለራሴ ዋሽቼ ለባለ ጊዜ ሆነ ደህናውን ምጣዴ በፍታዬ ቅዳጅ ያበስኩ በትንዴ ጭል ጭል በምትል ጭራሮን ማግሌው በአስራአምስት ቀን አንዴ ወግ የማብሰል ደህናውን ምጣዴ የማምዬ ምትክ የባለ ጊዜ ሆድ እንደኔ ምዳይመስል እንዲህ ነው ማድረቱ የባለጊዜዎች በጭራሮ ፋንታ በፍልጥ ለብላቢዎች ሰርግ ተሳፊዎች አስር አብሲታዮች አበስ አያደርጉ በፍቅር አሟሽተው ወፍራም ብኳብኩተው ጭነው የማትችለው እንደ ሮጡ ጎርሰው እንዳሻሸምተው ይሰብረዋል ማልደው ምትካ ይጨንቃቸው ገበያ ተጣቦ ማጀት በነቀለ ቀንበራ ቀውላ ድሃ ልክ